እጅግ አስደንጋጭ የተባለ የእስራኤል ህግ ይፋ ሆኗል። እስራኤል አዲስ ህግ ይፋ አድርጋለች የምንመለከት ይሆናል። እንደምን ዋላችሁ፣ እንደምን አመሻችሁ በየሰዓት አቆጣጠራችሁ ውድ የዚህ ቻናል ተከታታዮች፣ የዕለቱ መረጃ የምንቀባበልበት ጊዜ ነው። የዕለቱ መረጃ እነሆ ብለናል። ምናልባት ለቻናሉ አዲስ ከሆናችሁ ግን አዳዲስ መረጃ እንድታገኙ በእውነት ላይ የተመሰረቱ ብቻ ማለታችን ነው ሰብስክራይብ ማድረግ ይህንን ቻናል ይችላሉ። ይህንን ቪዲዮ ደግሞ ላይ አርጋችሁ ጀምሮ ምስጋናይ ላቅ ያለ ነው። በዚህ ሳምንት እንግዲህ እስራኤል እጅግ አስደንጋጭ የተባለ ህግ በስራ ላይ እንዲውል ልታደርግ ነው። ትንሽ በጣም አነጋጋሪና ከባድ የሆነ ህግ ነው። በእርግጥ እስራኤል በርከት ያሉ የወንጀለኛ መግጫና ሌሎችም ህግ ያላት ሀገር መሆኗ የሚታወቅ ነው። በዚህ ሳምንት ግን በአከራካሪነት የፓርላማው ላይ ክርክር የገጠመው ህግ ግን በጣም መረር ያለ መሆኑ ተመልክቷል። ይህ አዲሱ ህግ ሊተገበር ያለው በአሸባሪዎች ላይ እንደሆነም ታውቋል። እንግዲህ እንደሚታወቀው ከሌሎች ሀገሮች ይልቅ በአሸባሪዎች የተከበበች አገር ናት ይሏታል እስራኤልን በርካታ ተቀናቃኝ ሀገራትም በመንግስታትም ደረጃ እንኳን በዙሪያዋ ያላት ሀገር ተብላ ተፈርጃለች። ከዚህም የተነሳ በሽብርተኝነት ላይ ያለው ህጓ እጅግ ጥብቅ መሆኑ የሚታወቅ ነው። እንግዲህ ያንን ህግ ነው በጣም አጥብቃና አሻሽላ አስደንጋጭ እንዲሆን ያደረገችው። ምናልባት ከዚህ ቀደም እስራኤል ያላትን የሽብርተኝነት ህጓን እንመልከት። እንደ ሽብር አይነቱ በፍርድ ቤቱ የሚወሰን መሆኑ የሚታወቅ ሆኖ ለምሳሌ አንድ ግለሰብ በሽብር ቡድን ውስጥ አባል ሆነው ቢገኝ የ20 ዓመት ጽኑ እስራት ይወሰንበታል። ሌላኛው ደግሞ ሁለተኛው የሽብር ቡድኑ መሪ ሆኖ ከተገኘ ደግሞ እስከ 25 ዓመት ጽኑ እስራት ይወሰንበታል። ሌላው ሶስተኛው በአንድም ወይም በሌላ መንገድ ሽብርተኝነትን የሚረዳ በገንዘብም በሐሳብም ሊሆን ይችላል፣ የሚደግፍ ሰው ከሆነ ደግሞ ከሶስት እስከ አምስት ዓመት ፍርድ ይሰጥበታል፣ ወይም እስከ አምስት ዓመት በሚሆን እስር ይወሰንበታል ማለት ነው። በአራተኛ ደረጃ ደግሞ አንድ ሰው ሽብርተኛ ሆኖ ሰው የገደለ ከሆነ ላይፈታ ለዘላለም ወደ እስር ቤት ይጣላል። እንግዲህ እነዚህ ህጎቿ፣ በቴሮሪዝም ላይ ወይም በሽብርተኝነት ላይ ያላት ጠንካራ ህግ የሚባለው ነው፣ ከዚህ ቀደም እስራኤል የምትገለገልበት አሁን ግን የተለየ ሆኗል። በእስራኤል በናሽናል ሴኩሪቲ ኮሚቴ የጸደቀው ሌላኛው እንግዲህ የሰሞኑ አስደንጋጩ ህግ ማንኛውም ሰው የሽብር ቡድን አባል የሆነ አንድ የእስራኤል ዜጋ ወይም አይሁድን የገደለ ያለምንም አመንታት ያለምንም ማብራሪያ የሞት ፍርድ እንደሚፈረድበት የሚል ተግባራዊ ሊሆን መሆኑ ተደምጧል። እንግዲህ በሽብር ቡድን ውስጥ ያለ አሁን በዚህ በሐማስ በእስራኤል ጦርነት መካከል እንዲሁም በዙሪያው ያሉ በዚህ በመካከለኛው ምስራቅ የቴሮሪስት ግሩፕ የሚባሉ የተፈረጁ በጣም በርካታ ናቸው እንደምታውቁት፣ እና እነዚህን ሁሉ በዙሪያው ያሉትን ቴሮሪስት ግሩፖች የሚያስደነግጥ ህግ ነው እስራኤል ልተገብር ያለችው። በእርግጥ ይህንን የሞት ፍርድ ዴዝ ፔናሊቲ የሚሉትን ፈረንጆች ከዚህ ከሚድ ናይንቲንት ሴንቸሪ በኋላ በርካታ ሀገሮች በዚህ በዴዝ ፔናሊቲ ወይም የሞት ፍርድን ተግባራዊ እያደረጉ መሆኑ የሚታወቅ ነው። በዓለም አቀፍ ደረጃ በተለይ አምስቱ አገራት ተለይተዋል። ከፍተኛ የዴስ ፔናሊቲ ወይም የሞት ፍርድ ቅጣት የሚቀጡ ማለት ነው። አንደኛ ደረጃ እንደውም ቻይና ነች። ሌላው ኢራን አለች፣ ሳውዲ አረቢያ እና ኢጅፕት። ሌላኛዋ አሜሪካ ነች። ምናልባት ስንመለከተው ራፍሊ የቻይናን ስናየው የስቴት ሴክሬት ነው፣ የአገር ምስጢር ነው። ነገር ግን አምነስቲ ታውቃላቸው፣ የሰብአዊ መብት ተከራካሪ ወይም አምነስቲ ኢንተርናሽናል የሚባሉና ሌሎች ኦርጋናይዜሽኖች በዚህ በሰብአዊ መብት ላይ የሚሰሩ በቻይና ውስጥ በሺዎች የሚገመቱ ሰዎች በየአመቱ በሞት ቅጣት እንደሚቀጡ ከእነ ቁጥራቸው ነው ያስቀምጡት። በኢራንም እንደዚሁ ነው። በተለይ ኢራን ለምሳሌ አሁን በዚህኛው አመት በ2025 ማለት ነው፣ እስካሁን አመቱ አላለቀም በፈረንጆቹ ማለት ነው ከአንድ ሺህ ሰዎች በላይ ነው። ዴስ ፔናሊቲ እንግዲህ አሁን አመቱ ሊጠናቀቅ የተወሰኑ ወር ቀርቶታል። እስካሁን ግን ወደ አንድ ሺህ ሰዎች በሞት ቅጣት በኢራን ተቀጥተው እና ያለን በ2024 ባለፈው አመት ደግሞ ወደ 975 ሰዎች ዜን ወደኋላ ኋላ 2023 ደግሞ ስንሄድ ወደ 8መቶ 853 ሰዎች በየአመቱ እየጨመረ ነው የሄደው የሞት ቅጣቱ በኢራንም ቢሆን ሌላው በሳውዲ አረቢያ ስንመለከት ለምሳሌ ባለፈው አመቱን የ2024 እንደ ኤሮፓያን አቆጣጠር ወደ 345 ሰው ነው ዜን ወደ 23 ስንሄድ 172 ሰው። የዚህኛው ዓመት ኤክስፕሊሲት ማለት አልታየም። ነገሩ ግን በዚህም አመት ከፍተኛ ቁጥር እንዳለው አምነስቲ ኢንተርናሽናል ጠቋሚ ዳታዎችን በፔጃቸው ላይ ጽፈው አይቻለሁ። በአጠቃላይ ግን ከ2010 እስከ 2021 እንደ ኤሮፕያን አቆጣጠር በጣም በብዙ ሺዎች የሚገመቱ ሰዎች በሳውዲ አረቢያ ውስጥ የዴስ ፔናሊቲ ወይም የሞት ቅጣት እንደተወሰንባቸው ተመልክቷል። ሌላው ከባድ የሞት ቅጣት የምታደርገው ሀገር ኢጅፕት ወይም ግብጽ ነች። እንደ አምነስቲ ኦርጋናይዜሽን ወይም ኢንተርናሽናል ኦርጋናይዜሽን መሰረት በጣም አስቸጋሪ ነው ይህን በግብጽ ያለውን የዴዝ ፔናሊቲ ሪፖርት ለማግኘት በጣም ድብቅ ነው ያደረጉት ግብጾች። ነገር ግን እስቲል በሺዎች የሚገመቱ ሰዎች በየአመቱ የሞት ቅጣት እንደሚወሰንባቸው ተመልክተዋል። ሌላው አሜሪካ ነው። አሜሪካ ወይም ዩኤስኤ በ2025 ዘንድሮ ማለት ነው በጣም በርከት ያሉ ሰዎች የሞት ቅጣት ዝርዝር ውስጥ አሉ። ከ2100 በላይ የሆኑ ሰዎች የሞት ቅጣት ዴዝ ፔናሊቲ ሊስት ውስጥ የገቡ አሉ። 33ቱ የሞት ቅጣት ተፈጽሞባቸዋል። እንግዲህ ሌሎቹም በየተራ የሚገቡ ይሆናል። ወደኋላ ወደ ኋላ ዓመታቱም ሄደን ስናይ የአሜሪካውም ከፍተኛ የሆነ የሞት ቅጣት ቁጥር ነው የምንመለከተው። እንግዲህ እስራኤል ወደ እስራኤል ስንመለስ አዲሱን የሞት ቅጣት ዴስ ፔናልቲ የሚባለውን ሕግ ልተገብረው ነው በተለይ በዚህ በእስራኤልና በሐማስ በሃማስ በሌሎችም በዙሪያ ባሉ የሽብር ተግባር ላይ በተሰማሩ ሁሉ ያለምንም ይግባኝ የሽብር አባል ከሆኑ ወይም አንድ አይሁዳዊን ከገደሉ የሞት ቅጣት እንዲተላለፍባቸው ወይም እንዲተገበርባቸው የሚያደርግ ህግ ነው ማለት ነው። ሁላችንም ከላይም እንደተብራራው በዙሪያ እስራኤል ብዙ ሽብርተኛ ናቸው የምትላቸው ኢንተርናሽናል ቴሮሪስት ግሩፕ የሚባሉ በስም የሚታወቁ ሊስት የሆኑ በጣም በርካታ ናቸው። ይህ አዲሱ የእስራኤል ህግ በጣም ቀጠናው ላይ ያሉትን የሽብር ድርጅቶች በጣም የሚያስደነግጥ ሆኗል። ነገር ግን ይሄ የሽብር ቡድንን የሚቀጣ ወይም በሽብርተኝነት ውስጥ የተገኘን በተለይ አይሁድን የገደለን ሰው የሚ- የሚቀጣውን ህግ ለማጽደቅ እስራኤል ፓርላማ ውስጥ ከፍተኛ ተቃውሞ በኦፖዚሽን ፓርቲስ ወይም በተቃዋሚ ፓርቲዎች ተነስቶ እንመለከታለን። ነገር ግን እስራኤል ይህን ህግ ለመተግበር ቁርጠኛ እንደሆነች አሳውቃለች። በመሆኑም የእስራኤል ናሽናል ሴኩሪቲ ኮሚቴ ይህንን ህግ አጽድቆታል። ተግባራዊ ከዚህ ዓመት በኋላ እንደሚደረግ ይጠበቃል ማለት ነው። ለተጨማሪ መረጃ ይህንን ቻናል ሰብስክራይብ ማድረግ አይርሱ። ደግመ እንገናኛለን ጥን